ለመሆኑ በትላንትና ዕለት ሀገራቱን አስመልክቶ የተፈጠሩ አዳዲስ ክስተቶች ምንድናቸው? እንመለከታለን። ዶናልድ ትራምፕ በኢራን ላይ የፈጸሙ ጥቃት የኒኩሌር ይዞታዎቿን ሙሉ በሙሉ ያወደመ ነው በሚለው አቋማቸው ጸንተዋል። ነገር ግን አሁንም በሀገሪቱ የሚገኙ የሴኔት አባላት እንዲሁም ሌሎች ተንታኞች የትራምፕ ሀሳብን አይስማሙም። በትራምፕ ሀሳብ ያልተስማሙት እነማን ናቸው? የትራምፕ አቋም አሁንስ ቀየረው ይሆን? የምንመልሰው ይሆናል። በእስራኤልና ኢራን መካከል ያለው የተኩስ አቁም የጸና ይመስል ሲሆን ሁለቱም ይህንን እውቅና ሰጥተዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ሁለቱም ሀገራት የተኩስ አቁም ስምምነት ጥሷል በሚል ኃይለ ቃል በመናገር ጣልቃ መግባታቸውን ተከትሎ መጽናቱም ተገልጿል። የትራምፕ አስተዋጽኦ ምንድን ነው? እንመለከታለን። ሰላም ጠና ያስጥልን፣ የተወደዳችሁ የሀገር ድምፅ ቤተሰቦች፣ ለሰዓቱ ያሰናዳነው ሰበር መረጃችን እናሆ ተጀምረዋል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ እየጋበዝን በቀጥታ ወደ ዝግጅቱ ተሻገርን። አሜሪካ በኢራን ላይ የፈጸመችው ጥቃት የኒክሌር ማብለያ ይዞታዎችን እንዳላወደመ የአሜሪካ መከላከያ ማዕከል ፔንታገን የደህንነት ግምገማ አሳይቷል። ቅድመ ግምገማው ጥቃቱ የኢራንን የኒውክሌር መርሃ ግብር ምናልባትም በወራት ወደኋላ ሊመለሰው እንደሚችል የሚያሳይ ነው የተባለው ኢራን ያበለጸገችው የዩራኒየም ክምችት አሜሪካ ቅዳሜ ሰኔ 14 2017 ዓ ም በፈጸመችው ጥቃት አለመውደሙን የሀገሪቱ የመከላከያ ደህንነት ኤጀንሲ ግምገማን የሚያሳውቁ ምንጮች ለቢቢሲ የአሜሪካን አጋር ሲቢኤስ መናገራቸው ሰምተዋል። ዋይት ሀውስ በበኩሉ ይህ ፍጹም የተሳሳተ ግምገማ በማይረባ የደህንነት ማህበረሰብ ሾልኮ የወጣ ነው ሲል ውድቅ አድርጎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው የኢራን የኒውክሌር ይዞታዎች ሙሉ በሙሉ ወድመዋል በማለት በድጋሚ አጽንኦ ሰጥተው በታሪኮ ስኬታማ ከሆኑ ወታደራዊ ጥቃቶች መካከል አንዱ የሆነውን ለማዋረድ በሚዲያዎች የሚደረግ ሙከራ ሲሉም ከሷል። በተያያዘም የኢራን የኒውክሌር ጊዞታዎች ጥቃት ላይ የአሜሪካ መከላከያ ፔንታገን የደህንነት ግምገማ ሾልኮ መውጣቱን የትራምፕ የመካከለኛው ምስራቅ ልዩ መልእክተኛ የሀገር ክህደት ሲሉም ጠርቶታል። ፔንታገን የአሜሪካ ጥቃት የኢራን ኒውክሌር ይዞታዎችን አላወደምም የሚለው ግምገማው በሚዲያው ሾልኮ መውጣቱን ተከትሎ ነው። ልዩ መልእክተኛው ስቲቭ ወትኪፍ ውግዘታቸውን ያሰሙት በጣም አሳፋሪ ነው፣ የሀገር ክህደት ነው። ምርመራ ተካሂዶ ጥፋተኛው አካል ተጠያቂ ሊደረግ ይገባል ሲሉ ለፎክስ የዜና ወኪል ተናግ ልዩ መልእክተኛው ሀገራቸው በሶስቱ የኒውክሌር ማብለያ ይዞታዎች ላይ የፈጸመችውን ጥቃቶች ግምገማ ሪፖርቶች ማንበባቸውን ገልጸው ሙሉ በሙሉ ስለ መውደማቸው ምንም ጥርጥር የለውም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛቸው ከፎክስ ጋር ያደረጉትን ቃለ ምልልስ በመቀነጫጨብ በትሩዝ ሶሻል ማህበራዊ ገጻቸው ላይ አጋርተዋል። በፎርዶ የኒውክሌር ማብለያ ላይ አስራ ሁለት በንከር እርበስተር ቦምቦችን ጥለናል። የይዞታው ጣሪያ ጥሶ እንዳለፈ እንዲሁም ሙሉ በሙሉ እንደወደመ ምንም ጥርጥር የለውም። እናም ግባችንን እንዳላሳካን እየወጡ ያሉ ሪፖርቶች እርባና ቢስ ናቸው ሲሉም አጣጥለዋል። በእንዲህ እንዳለም የኢራን ፓርላማ ከተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ዓለም አቀፉ አቶሚክ ኤነርጂ ኤጀንሲ ሀገሪቷ የሚኖሯት ትብብር እንዲቆም የሚያግድ ድምፅ መስጠቱን የሀገሪቱ መንግስታዊ ሚዲያ እየዘገቡት ይገኛል። ዓለም አቀፉ የኒክሌር አቶሚክ ኢነርጂ ኤጀንሲ እስራኤል እና አሜሪካ በኢራን የኒኩሌር ይዞታዎች ላይ የፈጸሙትን ጥቃት ለማውገዝ ፈቃደኛ አልሆነም በማለት የኢራን ፓርላማ አፈጉባኤ መሐመድ ባገር ጋሊባም ተናግረዋል። በዚህም የኤጀንሲው ዓለም አቀፍ ተአማኒነቱን ለሽያጭ አቅርበዋል ሲሉም ተችቷል። አፈጉባኤው የኢራን የኒኩሌር ባለስልጣናት የሀገሪቱን የኒኩሌር ማብላያ ይዞታዎች ደህንነት እስኪረጋ እስኪረጋገጥ ድረስ ከኤጀንሲው ጋር ያላቸውን ትብብር ያቆማሉም ብለዋል። አክለውም የኢራን ሰላማዊ የኒውክሌር መርሃ ግብር በፈጣን ፍጥነት ወደፊት እንደሚራመድ ተናግረዋል። በፓርላማ የተሰጠው ድምፅ ተምሳሌታዊ ሲሆን ውሳኔው ፖሊሲ እንዲሆን በኢራን መንግስት ባሉ ከፍተኛ ባለስልጣናት መጽደቅ ይኖርበታል ነው የተባለው። ከአውሮጳውያኑ 1970 ጀምሮ 191 ሀገራት የኒኩሌር የጦር መሳሪያዎች ስርጭቶችና መስፋፋትን ለመከላከል ያለመውን ትሪቲ ኦንዘን ፕሮሊፈሬሽን ኦፍ ኒኩሌር ዌፐንስ የተሰኘውን ስምምነት ፈርመዋል። አምስት ሀገራት አሜሪካ ሩሲያ፣ ዩናይትድ ኪንግደም፣ ፈረንሳይ እና ቻይና የኒውክሌር የጦር መሳሪያ እንዲኖራቸው ተፈቅዶላቸዋል። ለዚህም ምክንያቱ ስምምነቱ ስራ ላይ ከመሃሉ በፊት የኒውክሌር የጦር መሳሪያ ገንብተው ሙከራ አድርገው በማጠናቀቃቸው ነው። ኢራን የስምምነቱ ፈራሚ አባል አገር ናት። በሌላ ዜና ኢራን ለእስራኤል ሲሰልኑ ነበር ተብሎ የተከሰሱ ሶስት ሰዎችን በስቅላት መቅጣቷን የሀገሪቱ የፍትህ ተቋማት የዜና ምንጮች እያስታወቁ ይገኛል። ሚዛን የተባለው የኢራን ፍትህ ተቋማት የዜና ወኪል እንደዘገበው በስቅላት የተቀጡት ግለሰቦች በተጨማሪም በሀገሪቱ ውስጥ ግድያዎችን ለመፈጸም የሚያስችሉ ቁሳቁሶችን በድብቅ ለማስገባት በመሞከር ተከሰዋል። የዜና ወኪሉ በስቅላት የተቀጡት ሰዎች ስምን የዘረዘረ ሲሆን እነሱም ሲሆን ኤድሪስ አሊ አዛድ ሾጃይ እና ራሱል አህማድ ረሱል ናቸው። ግለሰቦቹ እስራኤልን የሚተባበር ድርጊት በመፈጸም ተይዘው ነው ለስቅላት ላበቃቸው የፍርድ ሂደት የበቁት። እስራኤል በኢራን ላይ ከፈተችውን ጥቃት ተከትሎ ለ12 ቀናት በቆየው የሁለቱ ሀገራት ግጭት ወቅት የእስራኤል የሰላዮችና ተባባሪዎቻቸው በኢራን ውስጥ በተለያዩ ተግባራት መፈጸማቸውም ሲነገር ቆይቷል። ይህንን ተከትሎም ኢራን ለቀናት በዘለቀው ግጭት ወቅት ከእስራኤል ጋር ግንኙነት አላችሁ ተብሎ የተከሰሱ ሰባት መቶ ሰዎች በቁጥጥር ስር መዋላቸውን ለኢራን መንግስት ቅርበት ያለው ኑር ኒውስ የተባለው መገናኛ ብዙሃን ዘግቧል። ለሰዓቱ ያሰናዳ ነው። ልዩ የመረጃ ክፍለ ጊዜ የተከታተላችሁትን ይመስል ነበር። በቀጣይ በሌሎች ሀገራዊ ጉዳዮች እንመለሳለን። እስከዚያው ጤና ያስጥልን።